ሰራተኛ አጥባ ገለገለቻት። ከዛም ጃኬቱን አጠብሽ ስትላት፣ አዎ ሱሪሽንም አጥቤዋለሁ፣ ማለቴ ጃኬቱን አጥቤ አረፋዊ ሳሙናው ንጹህ ስለነበረ ሱሪሽንም አጠብኩት አለቻት። የትኛውን ሱሪ አለች። ጅንስ ሱሪሽን ትንሽ ቆሸሽ ብሎ ነበር አለቻት። ምን አንድነት አላደረግኩትም በኝ አንድነት አላደረግኩትም በኝ አለችኝ እንዴ ምን እያልሽ ነው? አጠብኩልሽ፣ ስለቆሸሸ ሌላ ምንድን ነው አለቻት። አንቺ ደንቆሮ ድሃ ያፊላሽ አንድ ነገር ይሁንና፣ እመኝኝ እገልሻለሁ አለቻት። ከዛም አንድነት ደነገጠች። ከዛ ግን መጀመሪያ በጽናትና በኪራ ስለተናደደች ዋስጭኝ አለቻት። እዛ ያለሽበት እኮ ብትጠሪኝ ይዤልሽ መጣ ነበር አለች አንድነት ከዛም፣ እስኪ ዝም ብለሽ የታዘሹ ናምጪ አለቻት። ውሃውን ቀርታ ሰጠቻት። ከዛ ለቅንጥ ውሃውን ቀምስ አረገችው። ከዛ ጃኬቴን አጠብሽ ስትላት አጥብ ያለው ሱሪሽንም ስትላት ፊላሹን አጠብሾ ማለት ነው። እመኝ ያ ፊላሽ አንድ ነገር ይሁንና፣ ከነ ነብሰሽ ቆፍሬ ነው ምገልሽ፣ ያንን ጭንቅላታም ልጅችንም እመኝ አለች። ቤቲ በልዣት አትምጪ። በቃ እናት እኮ ነኝ አለቻት። አንቺ ድሃ እኔ ነኝ ጥፋተኛዋ ብላ በቢላዋ አንቃ አስፈራራቻት። ያ ፊላሽ አንድ ነገር ቢሆን እገልሻለሁ ብላ እየበረረች ሄደች። በጣም ከባድ ሰው። ከዛም እሷም ድርቅ ብላ ቀረች። ምን እያደረገች ነው? ምንድነች ሴትዮ? ለይቶላታል። ቆይማ አሳይሻለሁ፣ አለች። ውሃውንም በላዋ ላይ ደፍታባል። ነበር ማን እንደሆንኩኝ ይህም ቪላ እያለች ቪላውን ይዛለች። ከዛም ውሃ ተደፍቶባት ውሃ በውሃ ሆናለች። ጽናት ስትመጣ ትኩር ብላየቻት ምንነሽ ነው አለቻት። ራሴን አዙሮኝ ምንም፣ ራሴን አዙሮኝ ውሃው በላዬ ላይ ተደፍቶ ነው አለች። ውይ በቃ ሕጅ ረፍት አድርጌ እኔ እሰራለሁ ስራውን አለቻት ስለ አንቺ የተነገረኝ ሌላ፣ የማየውና የምተግባርሽ ሌላ፣ ይገርማል ብላ ተመሰጠች። አንድነት ምንነሽ ነው አለቻት? ከዛም ደክሞኝ ነው አሞኝ ነው አለች። ይች ረፍት አድርጊ እኮ አልኩሽ አለች። ይች ሴትዮ ምንና ነው አለ ጽናት እንግዲህ ኪራንም በቃ ብችል ከነ ነፍስሽ ነበር ቆፍር ቆፍር የምቀብረሽ፣ አላት ጽናትን። ብትነኪ ግን እመኝኝ፣ እገልሻለሁ ከነ ነፍስሽ ቆፍሬ ነው ነው እመጥልሽ፣ አላት ኪራ ቤቲን። ይገርማል። እናም የተዋደዱ ሰዎችን መሰናክል አይጠፋውም። ቻናሉን ሰብስክራይብ ያደረጋቸው ከቪዲዮ ጋር መልካም ቆይታ።